ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የከበራችሁ እንዴት ናችሁ? ዛሬ በጣጥስ ቢሤንያ ይባላል በአረብኛ እና በጣጥስ ኩራ እንሰራለን ማለት ነው። በዶሮ ስጋ ማለት ነው። ከዛ ድንቹን ካበሰልነው በኋላ እንደዚህ እንጨፈልቀዋለን ማለት ነው። ያው መጨፍለቂያው ምናልባት በዚህ አይጠፋችሁ፣ ምናልባት በሀገር ያላችሁ በዚህ ትጨፈልቃላችሁ ማለት ነው። ከዛ በኋላ የተዘጋጀ ዶሮ ስጋ አለ ጠብሰን ምናምን ያኔ መጀመሪያ ቀቀል ነው ዶሮ ስጋ። ከዛ በኋላ ከቀቀል ነው በኋላ አደቀቅ ነው ማለት ነው። በእጃችን አደቀቅ ነው እና ሽንኩርት ምናምን ጠብሰን በረዣዥም ከትፈን ምናምን ጠብሰን ደባለቅ ነው ማለት ነው አንድ ላይ እና ሁሉም ቅመሞች ጨምረናል። ከዛ በኋላ የተሰራውን የዶሮ ስጋ ከስር እናደረገዋለን ማለት ነው። እንሻላህ አሳያችኋለሁ። ይኸው እንደዚህ አረኩት ማለት ነው። እንደዚህ ማለት ነው። እንደዚህ አረግ ነው ማለት ነው። ከዛ በጣትሱ ያው እንደዚህ የጨፈለቅነውን በጣት ያዘጋጅነውን ክብ እናደርገዋለን ማለት ነው። ያ ኩራ ማለት እንደኳስ ነገር ክብ ክብ እናደርገዋለን ማለት ነው ኢንሻላህ። ይሄው በዚህ መልኩ እንደዚህ አድርገነዋል። ከዲያዩ በኋላ ይሄንን እንትን ድንች እንደዚህ በዚህ መልኩ አስተካክለን ደርድረናል ማለት ነው። ባይሬክ ስለት ሁለት ማለት ነው፣ ሁለት ደርድረናል። እንሻላ ሲያልቅ፣ አሁን ፍሩን እናስገባዋለን ማለት ነው። አይዋ ክሬም ረስቻለሁ። ክሬም ክሬም እናደርጋለን

ይሄው በዚህ መልኩ ተተን ብሎ ተዘጋጅቷል ማለት ነው። አሁን ወደ ፍሩን እናስገባለን ማለት ነው። ይሄው በፍሩን አስገብተናል። ሲያልቅ ደግሞ ያው ነግራቸዋለን። ብቻ በዛ ቢል ከአምስት ደቂቃ ከስድስት ከሰባት ደቂቃ አይወስድም ማለት ነው። ምናልባት ድንቹ እና ስጋውን ለመቀቀል ትንሽ ሊወስድበት ይችላል ማለት ነው። ይህኛው ከታች ሲበስል ከዛ በኋላ ከላይ እናደርገዋለን ማለት ነው። ኦቨኑ ከላይ እናደርገዋለን ማለት ነው። ይህኛው ትንሹ ነው። ይኸው በዚህ መልኩ፣ ይኸው በዚህ መልኩ ተዘጋጅተዋል። ማሻአላህ ብላ ያውች እና እንደዚህ ነው። ቀላል ነው። በጣም ቀላል ቀላል ቀላል ነው ማለት ነው። እሺ